በጽናት ምክንያት ኪራ ተመረዘ በገዛ ጓደኛው የገዛ ጓደኛው እንግዲህ ጽናትን እወዳታለሁ እያለ በጣም እየረበሻት ነው። እሷ ጽናት ግን እንግዲህ ይህን ነገር ለመፈጸም አስቴትን እና ኪራን ለማገናኘት የፈለገችው ተራሷ ሳይሆን ትእዛዝ ሆኖባት ነው። ትእዛዝ ባለማክበር ነው ግዴታ ያን ነገር ማድረግ ያለባት ያደረሰችው ነገር ግን ደግሞ እንግዲህ የሀሴብ ጓደኛ ጽናትን በተገላባጩ እወደታለሁ እያለ ነው። ጽናት ደግሞ ለእሱ ፊት ምንም አልሰጠችውም። እሱ ደግሞ እንግዲህ በመጥፎ ነገር አይቷታል። ማንም መድኃኒት ውሃ ውስጥ መጠጥ ውስጥ አድርጎ ጨምሮ እንደተጠጣ አድርጓት ነበር። ነገር ግን ጽናት ሳትጠጣው ከራታተቷታል ማለት ነው። ስለዚህ ለጽናት የተዘጋጀው መርዶ ወደ ኪራ ከራ ሄዷል ማለት ነው። ግን እዚህ ጋ ይሄ ድራማ ምን እንዴት እንደሆነ አልገባኝም። እንዴት ነው ሰው የጓደኛውን ጓደኛ የሚመኘው ማለት ነው? ሁለቱም ቢሆኑ ያንኛውን ቢሆን ጓደኛ ነው ብሏል የኪራ ነው። ጓደኛ እሱ ደግሞ ይሄንኛው ደግሞ ፈለው ግን የሀሴት ጓደኛ ጽናትን እንደዚህ የሚያደርገው ሀሴት እልክና እንድትቀና ነው ማለት ነው። ሀሴት በጣም አሸንፈዋለች። ከሽልትረው አልፈለገችም። እሱ ደግሞ እሷን መለመኑ እንደ እልክ ሆኖ ታይቶታል ማለት ነው። አማራጭ እየተጠቀመ ነው እሷን ወደ ህይወቱ እንድትመለስለት ለምን ድነው ጽናት እንደዚህ የሚያደርገው ያው ሀሴት እንድትቀናና ወደሱ እንድትመጣ ነው ማለት ነው። እንግዲህ ጽናት ደግሞ እንኳን እሱን አይደለም የምትወደውን ኪራ እንግዲህ እንደዚህ እያበሳጨች ነው። አሁን ስሜት ላይ ይህን ነገር ታደርጋለች ብዬ አላስብም። ምክንያቱም ኪራን ከሀሴት ከመገናኘት ና ዓላማና ዓላማ መቀጠል እንጂ ኪራ ፊት ሌላው እንዲ እንደዚህ እንደዚህ ያለ ቦታ ላይ ትገኝ አይመስለኝም በጭራሽ ማለት ነው። እሱ ደግሞ አሁን እንግዲህ ፊት አስጠው ስትለው ጭራሽ በመድኒት ያለ ነበር ማለት ነው። ሀሴትና ኬራ ደግሞ እንግዲህ ትንሽ ትንሽ የተቀራረቡ ይመስላል። ነገር ግን ሀሴት ደግሞ የኬራ ማንነት እያጣራሽ ነው ማለት ነው። እንደውም ኬራ አጠገብ ስደርስ በጣም እየለፈለፍኩ ዙሪያ እያወራ ነው እያለች ከራሷ ጋር እያሰበች ነበር። ለመጠጋት እና የሆነ ነገር ለማድረግ አስባለች። ለመቅረብ ያሰበች ትመስላለች። ሀሴት ማለት ነው። እንግዲህ ኪራ ሄኖክ እንግዲህ ጽናትን ስገባ ስወጣ እየተከታተለ በጣም እያስቸገራት ነው ማለት ነው። እሷም እንግዲህ እንደነብር የሆነችበት ነው ማለት ፊት አልሰጠችውም አሁን በኋላ ግን ተስፋ ማነው ትግስት የታለቀ የሆነ እርምጃ ውስጥ እያልሽ ለምሩ እየተናገረች ነበር ማለት ነው። መሩ ደግሞ ለምንድ ነው እንደዚህ የሚረብሽ ከሆነ ያልሆነ ነገር ከአንቺ በአንቺ ላይ የሚያሳይ ከሆነ ለኪራ ምናትናገርም እያለቻት ነው። ኪራ ደግሞ አሁን ለኪራ ብናገር እያየ ዝም እያለ እንዴት ነው የምናገር የሰማኝ ይመስልሻል እንደሆን እሱ እያለች ግራ ገብቷታል ማለት ነው። ሄኖክ ደግሞ እንግዲህ ሁለቱንም እይዛለሁ እያለ ይላል ማለት ነው። ይሄ እንትና ጽናትንም ሀሴትንም ማለት ነው። እሱም ጽናት እንደዚህ የሚያደርግ እንግዲህ ሀሴት ቀንታ ወደ እኔ ትመጣለች ትመለሳለች ብሎ መሰለኝ ሀሴት ጋር በጣም እልክ ተገባብተዋል ማለት ነው። ያው ሀሴትም በጣም ኃይለኛ ናት። እሱም ደግሞ ወረድ ብሎ ላለመለመን ፉክክር ተያይዘዋል በጣም ሁለቱ ማለት ነው እና ጽናትን ጽናትን የሚለው ጽናትን የሚበጣበጣው እንግዲህ ሀሴት ቀንታት ትመጣለች ትመለሳለች ብሎ ነው ማለት ነው። ሀሴትን ያኔ እሷን ለመለመን እልክ በጣም ተጋብቷል ማለት ነው። ኬራም ደግሞ እንግዲህ ያው በመርዙን ማን እንደመረዘው የጠጣው ውሃውን ጠጥቶ እንደዛ መውደቁና ራሱ መሳቱን አያስታውስም ማለት ነው። ጽናትም አላየችውም እንግዲህ እንደዛ ሲያደርግ ሄኖክም እንደዚያ ያደርግም እውነት ስ ለሱ ላኬራ ይሆን ለጽናት ይሆን ይሄን ነገር ያደረገው? ግን ለጽናት ቢያደርግማ በዚህ ጎዳትን ወላ ምንድን ነው? ብቻ እንግዲህ የጽናትን መጎዳት ጎዳቻ እንግዲህ ኬራ ላይ አርፎ አለ። ኬራ ደግሞ ይ ነገር አስታውሰም። ውሃም ጭልኝ ለምንድነው አስተኛሽኝ ሰዓት ሄደልኩና ምን እያላት ነበር ማለት ነው። እሷ ደግሞ እኮ ታኝተው ራሴን ዙር ዞር የምናም ስበዳኝ እኮ ነው። አትቀስቅሽ ብለሽ ነበር፣ ለዛ ነው ስትለው፣ ራሴን አዙርኝ፣ እንዴ እኔ ወዴት እየሄድኩ ነው? ምን ሆነ ነው በቃ ማበደ ነው? እያለ ከራሱ ጋር እየተናገረ ነበር ማለት ነው። አሁን ላይ ደግሞ እንግዲህ ሀሴት ስለኪራ በጣም እያጠናች ነው። ስለዚህ ምን እንደምት እያሰበች አላቅም እንግዲህ ወደ ኪራ ለመቃረብ እያሰበች ነው ማለት ነው። ማንነቱን እያጠራች ነው። እንደውም ጥሩ ጥሩ መሆን ጥሩ ልጅ መሆን እንዲያውም አብረ ወክ እያረጉ ሲና ስትነግረው ስታደንቀው ነበር ማለት ነው። እንግዲህ የጽና ስራ ያው ሀሴትና ኪራ ማቀራረብ አይደል። ኪራ ማለት በጣም ጥሩ ልጅ መልካም ልጅ ነው እያለቻት ነበር ማለት ነው። እንዲሁም ደግሞ ስለ ራሷ ታሪክ ሰስና ከሷ ጋር የተያዘው እና ግን እየጀመረችላት ነበር እና በኋላ ድንግጥ ባንድ እንደገና አረሳሳቻት ማለት ነው። እንግዲህ ሀሴት ወደ ኪራም መቅረብ አስባለች መሰል ምክንያቱም በጓደኛውን ወይም በፍቅረኛው እንደተጎዳ እንደበደለችው እያወራት ነበር ማለት ነው። በእሷ እንዲያዘነ እንደተጎዳ እያወራ ስለሆነ ለመቅረብ አስባለይ መስል ሀሴት ማለት ነው።

እያለ እየነገራት ነበር እና እኔ ምንም አለም እርሳት ብልክ አረሳትም ታሪክ ነም ብልህ እያለች እሷ ላይ እንትን እንዳለ ጽናት ብሩን ከፍታ ሄደች ማለት ነው። እንግዲህ መቀራረባቸውም ትወዳለች፣ ነገር ግን ደግሞ ቅናት ይዛታል ጽናት ማለት ነው። እሷ እነሱ ሲቀረቡ አሴትና ኪራ ያንን ትወዳለች መቀራረባቸውም ደግሞ ደግሞ ቅናት ይዘተ ማነ ተቆጥታ ወጣች ማለት ነው። ጽናት ዬ ከዚህ እንግዲህ ምሩ ጋር መታምሩን እያማከረቻት ነበር ሄኖክ እንደሚያስቸግራት እና የሆነ በቃ ምን እንደምታረገው ኪራም እያየዝ አለ በጣም ተስፋ ያታጭንተን ካለ ግን እርምጃ ውስጥ ይበታል እያለች ነበር ለሚሩ እና ምሩ ማለት ነው። እሷ ደግሞ ለኪራ የምትናገር ምስታትን ኪራ ደግሞ አሁን ላይ ያው ተሷ ተስፋ ስለቋረጠ ያያየ ነበር። እንዴት ፊትለፊቷ ላይ ቆሞ መንገስ ሲዘጋ ሁሉ ነገር እያየ ነበር ነው። እንደውም ደቅ ነጥንትን እያተናገራት ነበር ተናዶ። ስመኪራ አሁን ላይ ሌላ ስሜት ውስጥ ነው ያለው። ምሩና ናሆሜ ደግሞ በጣም ደስ የሚል ግዴ ጊዜ እያሳለፉ ነው። መጨረሻቸው ያሳምርላቸው ማለት ነው አረ፣ ድምጻችን የሰማኪ የጽናት ድርቀት ይበቃሽ። ጽናት ተናገሪ እና ጉድ ይውጣ። ለምንድነው ምትናገረው? ጽናት ማለት ነው። ጽናት ካልተናገረች በጣም እያስጠላ ነው ድራማ ማለት ነው። ጽናት ተናገሪ፣ ተናገሪ እና ገላግዶ እንግዲህ ምን፣ እንዴት እንደሚሆን ያለውን ነገር እኔ ቶሎ እኔ አጣርፎኛል፣ ለምን እንደሚሆን መጨረሻቸው ማለት ነው። ወይ ሀሴት ወደ ኪራ ትሄዱ ወይ ብቻ ቀጣውን እንጠብቃለን።